ራሱን ላይ አይደለም፣ ራሱን ነው ሰው እንዲያውቅ ነው። ይሄንን ሊመና ይለምነው ደግሞ ወልድ በሱ ውስጥ አለኝ። አዳምጪ ቆይ አባት ሆይ እያለ ራሱን ነው። ታያለሽ ኢየሱስ አብ ነው እንደ ማለት እንደሆነ አሁን ላሳይሽ። ራሱ ኢየሱስ ጋር ታሳይሽ አሳይሽ። ዮሐንስ ወንጌል በራፋ 17 ቁጥር 3 ላይ ኢየሱስ ክርስቶስ ምን አለ? እስኪ አንብብ ይስኪ ቃሉን ጌታ። ዮሐንስ ወንጌል አማርኛ ስንተኛው ቋንቋች ነው? ከግርታ ጋር ይኸው። አዳምጪ እሺ ስልጣን የሚል አስረኛ ቋንቋ ነዚሉ ተባረክላ። እናንተማ እውነት ጋ ስትመጡ እኮ ትፈራለህ። እኔ መግደል እችላለሁ ብሏል ኢየሱስ። አዎ የት ጋር ነው እንግዲህ፣ ወልድ ነው ወልድ። ነጻ ካወጣችሁ በእውነት ነጻ ትሆናላችሁ። የአብርሃም ልጆች መሆናችሁ አውቃለሁ። ነገር ግን ቃለን ስላልሰማችሁ ልትገድሉኝ ቆርጣችሁ ተነስታችኋል። እኔ በእናንተ ዘንድ ያየሁትን እናገራለሁ። ከዛ በኋላ አባቴ አባቴ ሲያደርግ የነበረውን ሁሉ አይቼዋለሁና እኔም አደርገዋለሁ አለ። እኔ ገድላለሁ ብሏል እኮ ነው ያልሽው ኢየሱስ። እኔ ገድላለሁ አለ። ለሷ ነው እሱ፣ ለሷ ነው ያለበት አላምንም እንደሱ አላለም። እኔ እገድላለሁ አይደለም። ኢየሱስ ክርስቶስ ስልጣን አለው በሱ እጅ ላይ። ወገናችን እሱ እኔ እገድላለሁ አላለም። እንደሱ ያለለውን። አሽ እንደሱ ነው። ምን አልከኝ? ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ ስምንት ቁጥር አርባ ላይ ያለን ማንበብ ፈልገሻል? እሱ ላይ አሁን ግን ልትገድሉኝ ትፈልጋላችሁ ነው ያለው እንጂ እኔ እገድላለሁ አይደለም። እሺ፣ ዮሐንስ ወንጌል ሶስት ምዕራፍ ሰላሳ 35 ላይ ምን ይላል? ወንዲ ዘም ዘም እንትናተበ እንጂ ልጅ። እሺ ወንጌል ኮስልጣን ያለበት እሱ ጋ ነው። የኢየሱስ ስልጣን እን አባቴ እንደሚያደርግ እኔም አደርገዋለሁ። አባቴ ያድኖል፣ እኔም አድኖዋለሁ። አባቴ የሚያደርገው ሁሉ እኔ ማድረግ ይችላል። ለምን አንድ ኢየሱስ ክርስቶስ እኔ ከራሴ አንደፍላደር ጋር አይቻለኝም ብሎ እንደተናገረ ታውቂያለሽ አይደለ? ነገር ግን አብ ሲያደርግ ያሳየውን ነገር ወልድ ደግሞ እንዲሁ ያደርገዋል እና ይላል ያሳየውን ያክል ያደርጋል ወልድ ብሎ ራሱ ልጁ መሆኑን እንደገለጸ አይተሃል እና ግን ሰው ብርቅ አይደለም ልጅ ተብሎ ይገለጻል እኮ ነብያቶችም ልጅ ይባላሉ ኢየሱስ ክርስቶስ አይሁዴዎችን እናንተ ግን የልዑል ልጆች ናችሁ ብሏቸዋል የእግዚአብሔር ልጆች እንደሆነ ይናገራል ከኢየሱስ በፊት የተላከው ዮሐንስ ነው። ዮሐንስ እኔ የሱን ጫማ መፍታት እንኳን አልችልም፣ እሱ ከኔ ይበልጣል፣ እኔ ከሱ አንሰው አለው። እሱ ከላይ ነው ብሎ ለምን መሰከረ? እሱ በእሳት ይጠ በእሳት ይጠምቃል በውሃ ነው ሙጣ ክብሩን እየገለጸለት ነው። አዎ መሲሁ ከዮሐንስ የተከበረ ነው፣ በጣም የላቀ ነው። እሱን እኮ እናምናለን እኛ እኮ ከዮሐንስ እሱ ዮሐንስ ከክርስቶስ በፊት የመጣ ነው። ይሄ ነው እግዚአብሔር ነው ዮሐንስ ንሳ ግቡ፣ ትውልድ ስክል ከኢየሱስ በፊት ንሳ ግቡ ወደ መንግስት። እኛ ሰው እንላለን አይደል? ሸግት ይበልጣል እኮ ኢየሱስ ዮሐንስን ይበልጣል። አዎ ኢየሱስን ወደ ንስሐ ግቡ እያለ ይሰብክ ነበር። ልክ ዮሐንስ ወደ ንስሐ ግቡ እያለ ሲሰብክ እንደነበር ስመታውቂ። ኦኬ እሺ ዮሐንስም ነቢይ ነው፣ ግን ከዮሐንስ ኢየሱስ ከበለጠ እኛ እሱ ነቢይ ነው፣ ሰው ነው ለምን እንላለን? እሺ መብለጡ አምላክ አያደርገውም እኮ ገናቸው ይበልጣል፣ የተሻለ ነው፣ ከሱ ይበልጣል እንጂ አለቀ በቃ፣ እንጂ ከሰውነት አይለየውም ያ ነገር ሰው ነኝ ብሎ ቃል በቃል ኢየሱስ ራሱን የተናገሩ ዮሐንስ ወንጌል ምዕራፍ ስምንት ቁጥር አርባ ላይ ኢየሱስ ክርስቶስ እኔ ሰው ነኝ ይላል፣ እኔ ሰው ይላል፣ ሰው ሰውነቱን እንግዲህ በመላከት ሳይሆን ሰውነቱን በሰውነቱ ነው ያሳየው እንጂ በአምላክነቱን አላሳየንም። በምሳሌ ነው ያስተማሪ፣ ነው አምላክነት የለም ፍጥነት እና ዮሐንስ ይሄን እና ነቢያቶችም እኛም ቢሆንንም፣ እናንተ ከታች ናችሁ፣ የእናንተ መንግስት ከታች ነው፣ የኔ መንግስት ከላይ ነው ለምን አለሽ? ያው ከላይ ነው፣ ወደ ላይ እንደሚያርግ እየነገራቸው ነው። ትፈልጉኛላችሁ፣ አታገኙኝም ወዳለሁበትም ስፍራ ከቷት መጡም እያለ ይነግራቸዋል። ወደ አብ ሄዳለሁና አላቸው። ከራሱ እንደሚሄድ ወደ ሰማይ እንደሚያርግ እየነገራቸው ነው። እኔ ከላይ ነኝ፣ እናንተ ግን ከታች ናቸው እያለ ይገልጽላቸዋል። እኛ እናውቃለን ሊመጣ ያለ አንድ ነቢይ አለ፣ እሱም ክርስቶስ ነው ብላ ሴትዮዋ በጠየቀች ሰዓት ውሃ አጠጨኝ የተባለችው አንተ ከአባታችን ከያዕቆብ ትበልጣለን ባለችው ሰዓት አው በልጠዋለው ከእኔ የሚጠጣ ለዘላለም አይጠማም። እኔ የዘላለም ሕይወትን ውሃ እሰጣለሁ ለምን አላት። ከዛ አዎ ይሄንን ውሃ ስጠኝ ዳግም አልጠጣም ነው ክርስቶስ መባሉ ነው የሚያሳየው። እሺ በኃጢአታችሁ እንዳትሞቱ ነግሪያችኋለሁ። እኔ እርሱ ነኝ ስላላችሁ እኔን እርሱ እንደሆንኩ ካላወቃችሁ በኃጢአታችሁ ትሞታላችሁ። ችግር የለውም። እሱን ማመን እኮ አለብን። ክርስቶስ ኢየሱስ ክርስቶስ እንደሆነ እንደሆነ መልእክተኛ እንደሆነ ማመን ግዴታ ነው። ኦኬ መልእክተኛ ሆኖ እሺ፣ እኔ የዘላለምን ህይወት እሰጣለሁ፣ ከእኔ በስተቀር ማንም ወደ አብ ሊገባ አይችልም። ለምናል ህይወትም እኔ ነኝ፣ መንገድ እኔ ነኝ፣ እውነትም እኔ ነኝ። ለምናል ለሚሆኑ ሰውስረዳሽ የዘላለማዊ ህይወት ነው ክርስቶስ በእኔ የሚያምን የዘላለምን ህይወት ይወርሳል። እሱ በእኔ አምራ ማይ እሱ እንደተላከ ከአብ ዘንድ እንደመጣ እኔ በለኔ ኃጢአት እሱ እንደሞተ ካመንኩና በሱ አምኜ ከዳንኩ ቢሞት እንኳን እሱ በመጨረሻው ግን ያስነሳኛል፣ የዘላለምን ህይወት ይሰጣል። በማመነ ድናለሁ እንጂ ካላመንኩ አልድንም። እሱ ብሏል፣ ስላላመናችሁ በኃጢአታችሁ ትሞታላችሁ ብሏል። ምን ብሏል አይደለም? ጥያቄ የዘላለማዊ ህይወት ማለት ምንድን ነው ነው? ባጭሩ የዘላለማዊ ህይወት ማለት እውቀት ነው። እሽኝ ይህን እውቀት ኢየሱስ ክርስቶስ የዘላለማዊ ህይወት እሰጣለሁ ሲል ጊዜ እውቀትን እሰጣችኋለሁ አሳውቃችኋለሁ ማለት ነው። ያም እውቀት ምንድን ነው? አንድና ብቸኛ እውነተኛ አምላክ እንዳለና ኢየሱስ ደግሞ የዚያ የአምላክ መልእክተኛ እንደሆነ ማወቅ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ህይወት አላይሽ የዘላለማዊ ህይወት ማለት ስለ አንዱ አምላክ ማወቅና ክርስቶስ ደግሞ የዚያ መልእክተኛ ነብይ እንደሆነ ማወቅ ይሄ ነው። በቃ ይሄን እውቀት ይሰጣል ማለት ራሱ አይደለም። እቺ የዘላለም ህይወት ማለት ራሱን አይደለም። እቺ ያለው ኢየሱስ ራክ ነው። አንተን ደላከኝ አንተን ደላከኝ ለሚያምን አለ አይደለም። እቺ ያለው ራሱን ነው። አው እቺ ማለት ራሱን ነው። እቺ የዘላለም ህይወት ማለት ከራሱ አፍ የሚወጣው ቃል ነው። ከአፉ የሚወጣው ቃል አይደለ ሰው ነው የሚያድነው የሚያነጻው። እቺ ያለው ራሱን አይደለም፣ ሴት እውቀቱን ነው። እውቀት እውቀት አባ ወይ አዳ ይወልሽ አንድና ብቸኛ እውነተኛ አምላክ አንተ ነህ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ፣ ይቺ ነች የዘላለማዊ ህይወት አለ ያውቁ ዘንድ የሚለውን አስምሪበት ስለ እውቀቱ ነው እየተናገር ይህ እውቀት የዘላለማዊ ህይወትን የሚያስገኘው ይሄን ማወቅ ነው ገብቶሽ አላረን ይህን የዘላለማዊ አምላኩ ነው ስልጣን የሰጠው በሰጠውም ላይ የዘላለማዊ ህይወት እንዲሰጥ ስልጣን እንደሰጠው ሁሉ እያለ ይናገረ ይናገራ ያ ምንድነው እውቀት ነው ያን እውቀቱ ደግሞ ማንኛውም ሰው የሚሰጠው የሆነ ነገር ነው ሌላ ነገር አይደለም ዘላለማዊ ህይወት ሲባል እርሱ እንደሚገኝ ራሱ መሰከረ። በአብ በወልድ የሚያምን ሁሉ የዘላለም ህይወት አለው። በአብ የሚያምን የዘላለም ህይወት፣ በወልድ የሚያምን የዘላለም ህይወት አለው አለ። በወልድ ካላመነም የዘላለም ህይወት እንደሌለ በራሱ አፍ ነው የተናገረው። የታ አድርጓትና ያኛው እስኪያወራ ምን፣ አንተ ልጅ ይሰማ። ይሄው ነው ጭራሽ ማዳመጣት ፈልገው ወያ አላህ ሚተና ሰው እሺ፣ ወደ እኔ የመጣውን እኔ በመጨረሻው ዘመን እኔ ከሞት አስነሷዋለሁ ማለት ምን ማለት ነው? ታር ለማህን ጥያቄያችን የዘላለም ህይወት ማለት ምን ማለት ነው? ነው ጥያቄው። የቱጋን ነው የአባቴ ፍቃድ። ወልድን አይቶ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው ምን ማለት ነው? እሺ ወልድን አይቶ የሚያምን የዘላለም ህይወት እንዲኖረው ማለት ነው። ለዘላለም ትኖራለህ በወልድ ምን ማለት እንደሆነ አሁን ራሱ ኢየሱስ ምዕራፍ ቁጥር ሶስት ላይ ኢየሱስ ክርስቶስ ምን አለ? እስኪ ቃሉን ዮሐንስ ወንጌል ምዕራፍ ስድስት አሁን ያነበብኩትን አብራራልኝ። ከዛ ወደ አንተ ወዳንቺ ነው የምነግረው። የዘላለም ማለት እንደሆነ የሚናገረው እዚያ ጋር ነው። እሺ፣ እሺ። የአባቴ ፍቃድ ወልድን አይቶ አይደለም፣ ወገናችን በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው ነው፣ እኔም በመጨረሻው ቀን አስነሳው አለው። እርሱ ምን እንደሆነ ማመን የሚለውን ደግሞ እዚያ ጋር የዘላለማዊ ህይወት የሚለውንም ጥቅልል አድርጎ ይነግረሻል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ራምብ ምዕራፍ 17 ቁጥር 3። እሺ ከአንድ ልምጣ አባቴ ወይ ጊዜው ደርሷል፣ ልጅ ያከብሪ ዘንድ ልጅህን አከብረው። ከላይ መጣውልክና ከአንተ ለተቀበላቸው ሁሉ የዘላለም ህይወት እንዲሰጥ በሰው ሁሉ ላይ ስልጣን ሰጥተዋልና አየዋ በስልጣን በማለት በክርስቶስ ላይ እንዳለ ይሄ ቃል ይሄ ቃል ይናገራል አለ። በክርስቶስ ላይ ስልጣን ስልጣን ተሰጠው እያለ ነው። ፍጡር መሆኑን እየገለጸልሽ ነው። አምላክ ስልጣን ይሰጣል ላይ አይሰጣም? መልስ እስኪ ለማን ነው? ከክርስቶስ ውጪ ሌላ ሞቶ ከሞቱ በኋላ አስነሳለሁ ያለው ነብያት ማን ነው? ሌላ ስልጣን ስለመሰጠት ካነሳሽ ፍጡር መሆኑን እንዳውም የሚገልጽ ነው እሱ። ይሄ የተማለደው ገና ከመሞቱ በፊት ነው፣ ይሄን ቃል የጸለየው። አምላክ ስልጣን ይሰጣል ግን፣ ልጃ ቃል ነው አይደል? አሁን ይሄ አማርኛ ስንተኛ ቋንቋሽ ነው? ስልጣን የሚሰጠው ፍጡር ነው። ፈጣሪ ስልጣን አይሰጠውም። እግዚአብሔር ሰጠው ከተባለ ማስረጃ ነው። ከኢየሱስ ውጭ? እሺ ከሞት በኋላ አስነሳዋለሁ ያለው ለማስነሳ ስልጣን ያለው ሰው አለ? ነቢያቶች? የዘላለም ሕይወት አንተ ብቻ እውነተኛ አምላክ የሆንካውና የላካውን ኢየሱስ ክርስቶስን ያውቁ ዘንድ፣ ክርስቶስ ከላይ እንደመጣ የላካውን ኢየሱስ ክርስቶስን ያውቁ ዘንድ ይላል። ይቺ የዘላለም ህይወት ናት ራሱ ክርስቶስ አይደለም ኢየሱስ ክርስቶስ ምን አለ እሱ ጋር ቁጥር ሶስት ላይ አንድና ብቸኛ እውነተኛ ሆን ከአምላክ ያለው ማንን ነው ራሱን ነው እግዚአብሔር ነው ደግሞ አብ ራሱን ነው። አይደለም ራሱን ነው። ሰው እንዲያውቅ ነው። ይሄንን ሊመና የለም ነው ደግሞ ወልድ በሱ ውስጥ አለኝ። አዳምጭ ቆይ አባት ሆይ እያለ ራሱን ነው። ታያለሽ። ኢየሱስ አብ ነው እንዴ? አንድ ላይ ናቸው። በስጋ ነው እንጂ አንድ ላይ ናቸው። አንድ ላይ ነው፣ ሁለት አይደለም። አንድ ላይ ነው ወይስ አይደለም? ኢየሱስ አብ ነው አይደለም። ኢየሱስ ወልድ ነው። አዎ ስለዚህ እየተናገእያ ላይ ያለው አብን ነው። እሺ ወደ ሰማይ ቀጥ ብሎ ኢየሱስ ክርስቶስ አባት ሆይ፣ አንድና ብቸኛ እውነተኛ አምላክ አንተን ካለ በኋላ ስለራሱ ደግሞ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ አለ። ኢየሱስ ተላከ መልእክተኛ እንጂ ሌላ አይደለም። ሸጊቱ ጨረሰን። መልእክተኛ ነኝ አላለም። የዘላለም ህይወት እኔ ጋ ነው ብሎ የተላከ የሚለው ማንን ነው? አብ ላይ ስልጣን እንዳለው ወልድ ላይ ስልጣንም አለ ብሏል። አዳምጪ ተሰጥቶ ነው እንጂ የለውም ስልጣን። ይወልሽ ስልጣን ሁሉ ተሰጠ የሰማዊና ምድር ይላል። እሺ እሺ፣ ስልጣን በኢየሱስ ላይ በሞት ላይ ሞት ላይ ለመፍረድም ስልጣን ካለው ለማንሳት ስልጣን ጋር እንቀጥል። ስልጣን ከተሰጠ በየትኛውም ነገር ላይ ቢሆን አይደለም፣ ተሰጥቶ ከሆነ ፍጡር መሆኑን የሚገልጽ ነው። እሱ በዚህ ላይ በህይወት ላይ በምን ላይ በየትኛው የሚሆን ኢየሱስ ክርስቶስን አንተ እንደላከኝ ያውቁ ዘንድ ይመኑ ዘንድ ይቺ የዘላለም ህይወት ናት። ከላይ በኋላ የዘላለም ህይወትን አሳልፎ ለኛ እሱ ከሰጠህ እሱ ለኛ ህይወቱን አሳልፎ እንደሰጠን ካመነን፣ ለኛ እንደሞትልን ካመነን መጨረሻው ዘመን ስልጣን ያለው ጌታ ሞት በኋላ የሚያስነሳው ማነው? እሱ አይደለ? ስልጣን ያለው ጌታ እውቀቱ ነው፣ እውቀት ነው። እሺ የዘላለማዊ ህይወት የሚለው እውቀት ነው። ያውቁ ዘንድ እያለች ነው። ያውቁ ዘንድ ይህች ነች የዘላለማዊ ህይወት አለ። አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ኢየሱስ ክርስቶስ ዓለም ከመፈጠር በፊት በነበረኝ ክብር ልምናል አለም ከመኖር በፊት ነ ነበርኩኝ አብርሃም ከመኖር በፊት እኔ ነበርኩኝ። አብርሃም ግን የትውልድ ሁሉ መጀመሪያ ነው። በአብርሃም ላይ የመጣ የበዛ ነው። እና ግን ኢየሱስ ክርስቶስ አብርሃም ከመኖር በፊት ነበርኩኝ የነበርኩኝላ ለድሜ ነዝሉ ሀትሕት እናንተማ እውነት ጋር ሲትመጡ ኮት ይፈራል